ራሳችሁን እናዳምጠው፣ እውነቴ ነው። ቁጭ ብለን እናዳምጠው። ምንዲው ምን እንደሆን፣ ምንዲው ምን ሆኛ አለው ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻን፣ ዝም ብሎ ቁጭ ማለት፣ ዝም ብሎ እኮ ነው ምንም ሳጸልዩም ቢሆን እውነት አንድ አቡነ ዘሰማይ አጧት አድርሳችሁ፣ ቁጭ ብላችሁ ዝም ብላችሁ አስቡ። እስኪ ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው እኔ ምንድ ነኝ? ክርስቲያን አሁን ምን እያደረኩ ነው? እንደዚህ ትናንትና ምን እያረኩ ነበር? እንደዚህ እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ እንደዚህ የደረሰባቸው አባቶች እና እናቶች እንዴት ብለው አለፉት? እንደዚህ አርገው አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ እንደዚህ እንደዚህ ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ እንደዚህ እንደዚህ ለዚያም ወስደው መፍትሄ ምንድን ነው? እንደዚህ እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርገም፣ የፈለገ ቢሆን እንቅልፋች አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን እንዳናስብ እያደረግ እያደረግ እያደረገ መተኛት ከዛ ሳናስብ አድረን መነሳት ሳናስብ ወጥተን መሄድ ሳናስብ ውለን መግባት ሳናስብ አምሽተን መተኛት በቃ መዞር ማለት እንደዚህ እንዳይሆን እግዚአብሔር ጠርቶናል የጠራ ለምንድ ነው ማለት፣ እኔ ለምንድ ነው የጠራኝ? ለበበስና ነው ለክህነት ነው እንዳትሉ፣ ደግሞ እኔ የጠራን ለምንድ ነው? ቀላጁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና በበስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። ው መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትስ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጎ አለ መንግስቱን ፈልጉ። ከዚያስ ምን ምን ይጨመራል አለ። ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራነው አይደለንም። ፈለገን እንጂ አልፈለግነውም። እሱ ነው የሰጠን በመክሊት መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባል።